ሳኝ አስረሳኝ እንደ ጠዋት ፀሐይ ህይወቴን አብራው አብ እንደ ቀትር እንደ ቀትር ደግሞ አደመቀኝ እንደገና።

ራሴን አየሁት። እግዚአብሔር ምስክሬ ነው፣ ከመንፈስ ያየሁበት ራሴን የማይበት ዓለም የእግዚአብሔራዊ ዓለም ስስ ማግኒቲዩድ፣ በጣም ከምታስቡት በላይ ሰፊ፣ ትልቅ፣ ማሰብ የመጨረሻ ጆይ፣ ደስታ፣ ቁሳዊ ነገር ያጣችሁትን ነገር ልታስቡ የማትችሉበት ዓለም። በዛ ውስጥ ሆኜ ምድራዊውን ነገር ጌታ ማስተዋል ይሰጠኛል። እንደ ራእይ ነገር ይሁን እኔ አይ ካንት ቴል ዩ ግን አይቻለሁ፣ የሆነ ነገር ዛሬ በምድር የምንኖርበትን ዓለም እንዴት አድርጌ ነው የማየው? የሆነ የደቀቀ በቃ እዚህ ግባ የማይባል ትራሽ የሆነ ጨለማ ዓለም። አንዳንድ ትንሽ ኤሌክትሪክ ሲቲ ብልጭ ብልጭ ብልጭ ይልበታል፣ እንደ ደከመች የገጠር ከተማ። ይሄ ሁሉ ስለ ነገስታት የሚወራበት ስለ መሪዎች የፖለቲካ ሽኩቻ በቸርች አካባቢ የሚወራ ትልቅ አድርገን የምናየው ባለፎቅ ባለፋብሪካ ኢንቨስተር ቢሊዮነር የምንላቸው ነገሮች ሁሉ በዚቹ ትራሽ በሆነ ነገር ውስጥ የሚርመሰመስ ነገር ነው የሚል ነገር መጣብኝ። ኢሚዲየትሊ ተመልሼ እዛ ውስጥ ራሴን አየሁት። ራሴን ሳይ እዛ ውስጥ የሚገርማችሁ ነገር እንደዚሁ ትልቅ ነው፣ ልክ እንዳሁኑ። ምነው ነው እንደ ከሌባ አደረገኝ ኮምፕሊት። ከዛ ወጥቼ ኮምፕሊት የኃጢአት ዓለም አላልኳችሁም፣ ናቹራሉን ዓለም ነው እያወሩ ያለሁት፣ ዛሬ የምንራኮትበት እና አንዳንድ ግራ የምንጋባባቸው ነገሮች ከመንፈስ ፕላትፎርም ህናችሁ ብትመለከቱ ኢትስ ናንግ ናንግ ናንግ ዳስ ዋይ። እግዚአብሔር ስጋዊ ነገሮቻችን ላይ ጉዳዩ ያልሆነው ለምናልፍበት፣ ጌታው አይገድህም ለምትሉት ነገር እግዚአብሔር ጣልቃ የማይገባበት ምክንያት በእግዚአብሔር አይን ምንም ማለት አይደሉም። ህፃናት ለምን ይሞታሉ? እንደዛ ከሆነ ለምንድን ነው አንዳንድ ችግሮች የሚፈጠሩት? እግዚአብሔር የትሄደ ይህን ሁሉ አቅም እያለው አቅመዋለ? የእግዚአብሔር ትኩረት አይደሉም እነዚህ ነገሮች። ከዛ ፕላትፎርም ሆናችሁ ስትመለከቱ ኤቭሪቲንግ ኢዝ ናቲንግ። ስለዚህ ባነበብኩት መሰረት የሚታዩ ነገሮች ጊዜያዊ ናቸው ነው የሚለው። የሚታዩ የተባሉት የኃጢአቱን ዓለም አይደለም፣ ናቹራሉን ዓለም ነው የሚያወራው። በስጋ ሰው በምድር ላይ ተምሮ ተድሮ ማንኛውም ነገር ያደርጋል። ይህ ኃጢአት አይደለም። የምንጓጓለትና የምንሳሳለት ልንኖረው የምንፈልገው አሜሪካን ድሪም እንደሚባለው ወሬቨ ድሪም ኢትዮጵያን ድሪም ካላ አላውቅም የአሜሪካን ድሪም ግን ታውቃላቸው እንደሆነ ማቅ የለም። ትልቅ ማንሽን፣ ትልቅ ቤት፣ ቆንጆ ሚስት፣ ለግዠሪ መኪና ምናምን የሚሉት ነገር አላቸው። የዓለማውያን ድሪም ነው፣ የክርስቲያን አላልኩም። ቆንጆ ሚስት የሚሉትም ቆንጆ የሚባለው በእነሱ መለኪያ እንጂ በእግዚአብሔር መለኪያ አይደለም። አስቀያሚ የለም በእግዚአብሔር ፊት። አሜሪካን ድሪም የሚባለውም ሆነ ኢትዮጵያን ድሪም የሚባለውም ነገር፣ በአጠቃላይ የምንሳሳላቸው ነገሮች ኤቭሪቲንግ ከእግዚአብሔራዊ እይታ ሲታይ ትራሽ ናቸው። ጊዜያዊም ናቸው። የምንሳሳላቸው ነገሮች በሙሉ የትም የሚደርሱ አይደሉም። እኔ ፍርነ እኮ አንዳንድ ሰው የመሆኝ እንፈልግ እኔ በምድር ላይ እንዲደላ ነው ፈል እንዲደላ እኔ እንፈልጋለሁ። ማን ይጠላል? ያ ማለት እኮ በቃ ጊቫፓር ግን ጎዳና ላይ እንድንወጣ አደለም፣ አስተሳሰባችንን የመለወጥ ጉዳይ እንጂ እራፊ ልብስ ለብሰን እንድንዞር አደለም። ያለን እኮ ዝም ብሎ ነው እንደሚሉት እንደዛ በሉ እኮ እያልኳቸው አደለም ግን ዋት እዩ ማይንድ ሴት ነው። እግዚአብሔራዊ ማይንድ ሴት ላለው ሰው የሚታየው ነገር ወደዳችሁም ጠላችሁም ቴምፖራሪ፣ የማይታየው ነገር ደግሞ ዘላቂ ነው። ይህንን ጌታ በሚገባኝ መልኩ እኔ በራእይ መልክ ያየው እምላችሁ ይህን ነው። ጌታ ኢየሱስ ምስክሬ ነው። እዚህ ቤተ ክርስቲያን መጥቼ ይህን ስብከት ሰብካለሁ ብዬ የወሰንኩት ያንን ካየሁ በኋላ ነው። የራሴ ሚኒስትሪ ላይ መሰብክ ነበር የሚመስለኝ። ግን ጌታ ለዚህ ቤተክርስቲያን ካደረገው፣ ውሰዱት። የሚታዩት ነገሮች ጊዜያዊ ናቸው፣ ብታምኑም ባታምኑም። አዩ ጎን ትሩ ሳምቲንግ ዳስ ቴምፕሮ። የሆነ ሰው የበለጣችሁ መስሏችሁ ፉክክር ላይ ናችሁ። ዩ ጋር ኩዊት ትዳይ ቢካስ ቴምፕሮ። ትላንት የተጨበጨበላቸው ሰዎች የሉም። አንተ ግን አላሁነ ጌታ የተመሰገነ ይሁን። ዶን ኮምፔር ዩር ሰልፍ። ማንም ሰው ከማንም ጋር ራሱ መወዳደር እንደሌለበት ተጽፏል። ምክንያቱም የሚታዩ ነገሮች የምንላቸው ነገሮች ሁሉ ዛሬ ታይቶ ነገ የማይታዩ እንደ ምድረ በዳ ሊሊስ እንደዛ ናቸው። የማይታዩት ነገሮች ግን ዘላቂነት ያላቸው ቴምፖራል አይደሉም፣ ፐርማነንት ናቸው ነው የሚለው ህጻናት ጥርሰት መጀመሪያ ሲያበቅሉ እናንተ ታውቃላችሁ እንደ ወላጅ ወላቂ እንደሆነ ጊዜያዊ እንደሆነ ቴምፖራል እንደሆነ በፐርማነንት ውብዬ አሄዶ ፍት እግዚአብሔር የተመሰገነ ይሆን። ይህንን አሳብ ያዙ እና እስኪ ወደ አብርሃም ቤት ላምጣችሁ እና ስብከቴን ጨርሳለሁ። እግዚአብሔር ይባረክ። ምዕራፍ ሀያ አንድ ላይ ክፍሉን ሁላችሁ አውጡና ይህንን እንኳን አብረን ባናነብብ ጊዜ ለመቆጠብ ራሴ ላንብብና ምራፍ 21 ቁጥር 1 እስከ 10 ድረስ አብዲ ከቀደምከኝ አንብብ አንድ እስከ አስር እግዚአብሔር በተናገረው መሰረት ሳራን አሰባት የገባውን ተስፋ ፈጸመላት ሳራ ፀነሰች ልክ እግዚአብሔር ባለው ጊዜ ለአብርሃም ወንድ ልጅ ወለደች ወለደችለት አብርሃም ሳራ የወለደችለትን ልጅ ስሙን ይስሐቅ አለው አብርሃም እግዚአብሔር ስሙን ይስሐቅ እግዚአብሔር ባዘዘው መሰረት ልጁን ይስሐቅን በተወለደ በስምንተኛው ቀን ገረዘው አብርሃም ልጁ ይስሐቅ ሲወለድለት ዕድሜው መቶ ዓመት ነበር። ሳራም እግዚአብሔር ሳቅ አድርጎልኛል፣ ስለዚህ ይህን የሚሰማ ሁሉ ከኔ ጋር ይስቃል አለች። ደግሞም ለመሆኑ ሳራ ልጆች ታ ደግሞም ለመሆኑ ሳራ ልጆች ታጠባለች ብሎ ለአብርሃም ማን ተናግሮት ያውቅ ነበር? ይኸውም በስተርጅናው ወንድ ልጅ ወለደችለት አለች። ሕፃኑ አደገ፣ ጡት መጥባቱን ተወ። አብርሃም ይስሐቅ ጡት በጣለበት ዕለት ታላቅ ድግስ ደገሰ። በሌላ በኩል ደግሞ ግብፃዊቷ አጋር ለአብርሃም የወለደችለት እስማኤል በይስሐቅ ሲያሾፍበት ሳራ አየች። አብርሃምንም ይች ባሪያ ከነ ልጇ አባርልኝ፣ ምንም ቢሆን የዚች ባሪያ ልጅ ከልጄ ከይስሐቅ ጋር ውርስ አይካፈልም አለች። በጣም አሪፍ። ይሄ ክፍል እንዳለ ስለ ሳቅ ነው የሚያወራው። ትክክለኛ ሳቅ ሳቅ አለ የተሳቀበት አለ የሹፈት ሮንግ ሳቅ ደግሞ ያለ አግባቡ ያለ ቦታው የሳቅ አለ ባይዘዌ እዚህ ጋር ብቻ አይደለም ሳቅ ያለው ራሷ ሳራ ታስታውሱ እንደሆነ ሶስቱ ሰዎች ወደና አብርሃም ቤት በመጡ ቀን ሳራ ወንድ ልጅ ትወልድልሃለች ብሎ እግዚአብሔር ስምፕሊ ይናገራል ሳራ በምትወልድል ልጅ እያለ ሲያወራ ከት ብላ ሳቀች ሳቅ እዚህ ብቻ አይደለም ለማለት ፈልጌ ነው እዛ ቤት እዚህ ጉዳይ ላይ ብዙ ተስቋል ባይዘዌ ትክክለኛ ሳቅ አለ ሮንግ ሳቅ አለ የጠላት ሳቅ አለ፣ መወገድ ያለበት ሳቅ አለ። እዚህ ሳቅ ላይ አብርሃምም ስቋል ታውቃላችሁ፣ ሳራም ስቃለች። የዓለማምን ሳቅ ነው የሳቁት። ሳራ ምንድን ብላ ነው የሳቀችው? ክት ብላ የሳቀችው ከእንግዲህ ባለቤቴ የፍትወት ጉዳይ፣ በሌላ ቋንቋ ከእድሜ የተነሳ ሴክሽዋሊ አክቲቭ አይደለንም። ሁለታችንም መኝታ ላይ የተንከተኛን ዘመን የለንም። ዶን ኢቨን ትራይ። በወጣትነት ዘመናችን የት ነበርክ ነው ቁጣ የቀላቀለች ከቁጣም ባሻገር ፈርስትሬሽን የሞላባት የአለማመን ሳቅ ነች። እግዚአብሔር አልተቆጣም፣ ግን ዋ ዩ ላፊንግ አላት። አልሳኩም አለች። ደግሞ ሰው ብላ አይ ስቀሻል አላት። ሳቁ ትክክል አይደለም፣ ግን እግዚአብሔር ደግ ስለሆነ ምንም አላኮረፋትም፣ አልተቆጣትም፣ ግን ኮንቪንስ አድርጋት። በእውኑ ለእግዚአብሔር የሚሳነው ነገር አለን በሚል በእግዚአብሔራዊ ቃል ነው ኮንክሉድ የተደረገው ዲስከሽኑ ነው። ሳራ በእምነት የመጸነስን ኃይል አገኘች የሚለውን ቃል ሌላ ቦታ ሳነብ እስከ መጨረሻው አለማመኗን ያየሁት ሴትዮዋ ምኑ ጋን ያመነችው? ብዬ ሳስብ ለካ እምነት ከመስማት መስማትም፣ በእግዚአብሔር ቃል በእውኑ ለእግዚአብሔር የሚሳነው ነገር አለን በሚለው ቃል ላይ ተመርኩዛ ነው ያመነችው። ለማመን እምነታችሁን የምታስቀምጡበት ሬማ ወርድ ያስፈልጋል። ወንጅኖን ሃ ወርድ ሃኩች ፋስብል አይሆን አይደል? ስለዚህ የምታምነው ቃል ሬቨሌሽን የሆነ ቃል በእውኑ ለእግዚአብሔር የሚሳነው ነገር አለን ለሚለው ኖ ንግ ዘጠና ዓመት መቶ ዓመት ብሎ ነገር የለም። ሰላሳ ዓመት ሀያ ዓመት ስለሆነችም አይወልዳ አትወልድም። ዘጠና ዓመት ስለሞላችም ላለመውለድ አትችልም ማለት ነው። ስለዚህ እሷ ስቃለች። እዛጋ አብርሃምን ሳቅ ደሞ ላንብ ብላችሁ ምዕራፍ 17 ላይ ታገኙታላችሁ። እግዚአብሔርም አብርሃምን እንዲህ አለው፣ ሶራ ከእንግዲህ ሶራ ብለ አትጥራት። ዋት እግዚአብሔር የሚታየውን ሳይሆን አሁን የማይታየውን ማውራት ጀመረ። ራሱ እግዚአብሔር የሚታይ አይደለም። ማንም በማይታይ ብርሃን ውስጥ ነው የሚኖረው። ማንም ሊያየው በማይችል ሶራ ከእንግዲህ ሳራ ብለህ ማነው ሶራ ብለህ አትጥራት፣ ስሟ ከዛሬ ጀምሮ ሳራ ይሁን። እኔ እባርካታለሁ፣ ከእርሷም ወንድ ልጅ እሰጥሃለሁ። የብዙ ሕዝቦችም እናትሆና ትሆን ዘንድ እባርካታለሁ። የሕዝቦችም የነገስታትም ከእርሷ ይወጣሉ። ይሄ ቃል ሲነገር የመጀመሪያው አይደለም። ገና ከሀገራቸው ሲወጡ ጀምሮ አህዛብ በዘሪ ይባረካሉ የሚለው ቃል በአጠቃላይ መቼም ሌላ ሚስት አግብቶ አይወልድም ከሚስቱ ነው በአጠቃላይ ይሄ ቃል የመጀመሪያው አይደለም፣ ተደጋጋሚ ነው። ያንኑ ቃል መጥቶ እግዚአብሔር እዚህ ጋር ደገመው። ለምንድን ነው የማይፈጸም ቃል እግዚአብሔር እየደጋገመ እዚህ ቤት እየመጣ ስብከት እየሰበከ የሚሄደው? እምነት ከመስማት መስማት፣ በእግዚአብሔር ቃል የሚታየውን ሳይሆን የማይታየውን ማየት እንዲችሉ ነው። ስለዚህ እግዚአብሔር ሶራን ምን ብሎ ቀየረ? የብዙዎች እናት በሚል ቀየረ። ምንም እንጅሩ ነው ሁሉ ነገር። ነገር ግን ወደ ጅሩ ቀይር ማለት እንጅራ ነው፣ እንጅሩ ነው። ሶሪ እንጅሩ የለችም ማለት ነው ተቃራኒውም ምን እንደሚባል። ስለዚህ ምንም ነገር የለም። ልትወልድ የምትችልበት እድሜ ላይ አይደለችም። ለዛ ነው እንጀሩ ነው ያልኳችሁ። የባላው ጉዳይም ከእድሜ የተነሳ ተቋርጧል። ተመልከቱ፣ መቶ ተመሳሳይ ነገር እግዚአብሔር ሲናገር፣ ቁጥር 17 አብርሃምን በግንባሩ መሬት ላይ ተደፋ ሳቀ እና በልቡ እቺ ሳቅስ ምን አይሳቅ ነች? ወካን ላፍተር እቺ ነው። እባክን ተወኝ እስኪ ነው አብርሃም ስቋል። አብርሃምን እግዚአብሔር ለምን ደጋግሞ መጥቶ እንደሚሰብከው ታውቃላችሁ? አንዳንድ ጊዜ አምሽቶ የመጣና ሲና ወደ ውጭ እንውጣ ይለዋል። እስቲ ሰማይ ወደ ሰማይ ተመልከት፣ ከዋክብቱ መቁጠር ትችላለህ? አልችልም። ዘር እንዲሁ ሊሆን ነው። እችም ለመስበክ ይመጣል። እግዚአብሔር ቀላል መስላችሁ ከሆነ ተሳስታችኋል። እችው ነች፣ ዓለምን የገለባበጠችው ያቺ ቃል ነች። ክርስቶስን ወደ ዓለም ያመጣችሁ ያቺ ቃል ነች። ለእኔና ለእናንተ እዚህ መገኘት ምክንያት የሆነው ታውቃላችሁ በወቅቱ ቃሉ ሲሰበክ ትንቢታዊ ቃል ሲሰጠው፣ እውነትም ተስፋ የሚያስቆርጥ አይደለም። እሱም ያልፍበት ሌላ ችግር፣ ጥያቄ ምላሽ አልተሰጠ፣ ኪሱ ባዶ። አንድ ሰው ለምሳሌ ስለ ባለጠግነት ይነ ኧረ ዛሬ እንጀራ ል ብላ ጌታ ሆይ። እግዚአብሔር የማይታየውን እያየ ይናገራል። አብርሃም የሚታየውን ሰው አብርሃም ቤት የሚታዩ ነገሮች አሉ። ፋስት ፎርወርድ። ምን ምንድን ናቸው የሚታዩት አብርሃም ቤት? አብርሃም ቤት እግዚአብሔር እየመጣ እየሰበከ ይሄዳል። አብርሃም ቤት የሚታዩ ነገሮች አሉ አንድ አለመውለድ የሚባለው ነገር ፈጠጥ ብሎ ነው የሚታየው። መውለድ አልችልም ያለ ልጅ እሄዳለሁ፣ ደጋግሞ ነግሮታል ለእግዚአብሔር ስብከት ግጥም አድርጎ አለመቻሉን ያለ ልጅ እሄዳለሁ ምንን ታደርግልኝ አለ። ስለዚህ የሚታይ ነው አንድ። ሌላስ አብርሃም ቤት ሶስት ዋና ዋና ፍርሃቶች አሉ። ሶስቱም የሚታዩ ናቸው። መሀንነት ባለመውለድ እድሜ ሄዷል ይታያል። መጠቋቋሚያ ሆኗል። ይህ ባስ ደግሞ እግዚአብሔር የሌላ ስድብ ሲያመጣባቸው ስምሽ፣ ከዛሬ ጀምሮ ሳራ። በስተርጅና የምትለብሷት የለ የምትከናነባት አማራት አዩ ሲሪየስ የብዙዎች እናት ውሽቶክ ንበት ሴትዮዋ ምነካት ሳይሏት አይቀሩም። ውሃ የሚቀዱ ሴቶች ውሃ ሲቀዱ ነው አሉ የሚተማሙት። ድሮ ወንዝ አገር ቤት ማለት ነው። እኔ ክፍለ አገር ልጅ ስለሆንኩ አውቃለሁ። እናንተ አይ ነው ወንዝ ሲወርዱ ነው ወሬ የሚያሙት ማለት ነው። ሴትዮዋን ሰውየው ሳይገርማችሁም እሱም እኮ የብዙዎች አባት ተብሏል። ስሙን ቀይሯል። በስተርጅና ስም ተቀየረ! ወይ ጉድነስ በስተርጅና ስም ተቀየረ! ዋይ! የቀየረው እግዚአብሔር ነው። ምን እናርግ? በቃ ሲቀይር እግዚአብሔር የማይታየውን እንጂ ያየው የሚታየውማ አንደኛው ማንነት ነው፣ ይታያል። ምንም የባስ እግዚአብሔር መጠቋቋሚ ያደርጋቸው ስም ቀይሮ ተደበስብሶ ቢቀር ጥሩ። ሌላ የሚታይ ነገር አለ። እነሱ ቤት ምንድን ነው ሲገባ ሲወጣ የሚያየው ምንድን ነው? ምንድን ነው? ወራሽ ማን ነው? ኤልኤዘር ሶሪያዊ ነው። የደማስቆ ሰው ሰላማዊ ሰው ነው። ጥሩ ሰው ነው። የቤቱ መጋቢ ነው። መናጀር። ምን የሚያደርገው ነገር የለም፣ ግን ሲወጣ ሲገባ ያየዋል። ባየው ቁጥር ወራሽ የሱ ነው። ምን ዋጋ አለው? የደማስቆ ሰው አንድ ሶሪያዊ ሰው ሊመርሰኝ፣ ፍርሃት። የቤቱ ፍርሃት አንዱ ኤልኤዘር ነው። ኤልኤዘር መጥፎ ሰው አይደለም፣ ግን ምን ያርግ? በቃ ሲወጣ ሲገባ ኤልኤዘር ኤሌዘር ይወርሰኛል። ፍርሃቱን መደበቅ ሳይችል የሚታየውን አብርሃም ተናገረ፣ መኃንነቱንም ተናገረ፣ ኤሌዘርንም ደጋግሞ ለእግዚአብሔር ነገረው። አረ ሰው የለ ይህን እኮ የሚወርስ ይለዋል። ሰይጣን ይመጣና ለአንድ ሶሪያዊ ከሆነ ይህን ሁሉ ባልጠግነት የምታዘጋጀው። ሌላ ፍርሃቱ ምንድን ነው እ የሚስቱ ማህፀን መውለድ አለመቻል የሚለው ነገር ታውቃላችሁ፣ ሴቶች ብዙ አሁን ትናንሽ ልጆች አሉ። ገርበጃ ሀያዎቹ መደንገጥ ይጀምራሉ። ወጣት ሴቶች ሰላሳዎቹ ሲቀርቡ በቃ ተስፋ ይቆርጣሉ። ወጣት ሴቶች አይዟቸው፣ አትሊስት ሬፈረንስ አላችሁ። ሳራ እዛ ደግሞ አደርሱም ምናት ዘጠና ዓመት። ሰይጣን ማስፈራረት የሚጀምረው ወጣቶች እህቶቻችንን አስራ ዘጠኝ ዓመታቸው ላይ ነው። ዘጠኝ የምትሏን ለጉድ ነው የሚፈራት። ለምድ ናቅ ሰምሃ አንድ አምስት ጊዜ ካምፕ ያደርጋሉ። ዘጠኝ ዘጠኝ ዘጠኝ ላይ ሀያ ዘጠኝ ደግሞ በጣም የምታስፈራቸው ሰላሳ ትልቅ ዓመት ነው ይመስላቸው። ሰላሳ የትንሽ ልጅ ዕድሜ ነው። ዋይዘው ፊር አብርሃም ቤት ኦ ማይ ጉነስ፣ የፍርሃት አይነት የሚስቱ ወለድ አለመቻል ኤሊኤዘር መሃንነት በአጠቃላይ ያለ ልጅ መሄድ መጠቋቋሚያ፣ በሰው ፊት ስድብ ተስቆባቸዋል የበለጠ እግዚአብሔር አሳቀባቸው፣ በስተርጅና ስም ቀይሮባቸው። እግዚአብሔር አስቆባችሁ ከሆነ ለመልካም ሊሳቅላችሁ ስለሆነ ሆልዶን ያሳቀባችሁ ኮንፌስ እንድታደርጉ ምንም ሳይኖራችሁ ምናምን እያወራህ ነው የተባልክበት ነገር ካለ ዶን ወሪ። ብቻ ከመንፈስ ቅዱስ ኮንቪንስ ተደርጋችሁ ሚሊዮነርነትን ኮንፌስ አድርገህ ተስቆብህ ከሆነ ያሳቀብህ ያዋረደ እግዚአብሔር ነውና ዶን ወሪ ለክብር ነው። እግዚአብሔር ይባረክ። አብርሃም ቤት ሳቅ ገባ። ተመልከቱ፣ የገባው ሳቅ ጥሩ ሳቅ አይደለም። እዚህ ጋር በእግዚአብሔር ፊት ነው የተሳቀው። ሳራም በእግዚአብሔር ፊት ነው የሳቀችው። ነገር ግን እንደተባለው ይስሐቅ ሳቅ ቤታቸው ገባ። ውኃ ሲቀዱ ያሟቸው ሴቶች ሁሉ አይገርምሽም መባባል ተጀመረ። አይገርምም ወይ የሚታየው እውነትም ጊዜያዊ ነው። የሚታየው መሃንነት ነው። ዳስ ቴምፖራ ተቀየረ። ኤልኤዘር ነው ነው ቴምፖራል። እስማኤልን በማምጣት ሌላ መጽናኛ ለማምጣት ሞክሮ ነበረ። እስማኤል እያለ እግዚአብሔር ሶስቱ ሰዎች ቤታቸው የመጡ ቀን ምንድን ነው ያለው? ለመስዋዕት በወጣ ጊዜ ምንድን ነው ያለው? እግዚአብሔር አንድ ልጅህን ኢሽማኤል። ለምንድን ነው አንድ ልጅህን ያለው? አይቆጠርም። ጌታ ምስክሬ ነው። ሰርጎ ገብ ነው። አይቆጠርም። ኮንትሮባንድ ነው። ሶሪ አይቆጠርም በቃ። ዳስት በሚስቱ እምቢተኝነት፣ ባለማስተዋል፣ በእልህኝነት የመጣ ነው። የእግዚአብሔርን ተስፋ ቃል ወርቁን መዳብ የሚያደርግ ነው በሚመስል ነገር አይቆጠርም። ስለዚህ አንድ ልጅህን አለው። ልጁ እንደሆነ እያወቀ አይቆጠርም። ማልኩ አይቆጠርም። አብዲ ያነበበው ጋር ስመጣ ሪል ሳቅ፣ እነዚህ ሰዎች ቤት ገባ፣ እነሱም ስቀው ነበር ተስቆባቸውም ነበር። ያ ሁሉ አለፈና ይስሐቅ ቤታቸው ገባ። የገባው ስሙ ራሱ ይስሐቅ ነው፣ ከሳቅ ጋር የተገናኘ ነው። እናቱ እንደዚህ አለች፣ ከእንግዲህ እንዳልተሳቀብኝ፣ ይሄው ከዛሬ ጀምሮ ያየኝ ሁሉ ከእኔ ጋር ይስቃል። ወስት ዲፍረንስ። አሁን ከዚች ሳቅና ከዛኛው ሳቅ ያየ ሁሉ አሁን ይስቃል ከኔ ጋር። ምን ይነ የሹፈት አይደለም፣ የአለማመን አይደለም የፍርስትሬሽን አይደለም። ሪል ሳቅ አፌም በሳቅ ሞላው ተብሎ ተጽፏል። ወካንዶ ላፍተር መጽሐፍ ቅዱሳዊ የሆነ መለኮታዊ ሳቅ ቤታችሁ ይገባል። አሜን በሉ። ለምንድን ነው መንፈስ ቅዱስ በዚህ ስፍራ የመጣው? ለምንድን ነው በሳቅ አቅጣጫ የመጣው? ልንገራችሁ፣ የምታልፉበት ጊዜያዊው ሐዘን፣ ጊዜያዊ ዝቅ ማለት፣ ጊዜያዊ ገንዘብ ማጣት፣ ጊዜያዊ ፍርስትሬሽን፣ ጊዜያዊ ሕመም፣ ወሬቨር ምንም ይሁን ኤቭሪቲንግ ኢስ ቴምፖራል። ይሄ ሁሉ የሚያሳዝን አንገት የሚያስደፋ ሲቹዌሽን በምድር ላይ ቢኖር እግዚአብሔር ከምድር አያውቀንም። አይዲያችን መታወቂያችን ከአብ ቀኝ ነው። ከአብ ቀኝ ሀዘን የለም። ከአብ ቀኝ የውሸት ሳቅ የለም። ከአብ ቀኝ ኤሌዘር አይወራም። ከአብ ቀኝ እስማኤል ይታይልኝ የሚባል ነገር የለም። ከአብ ቀኝ ትክክለኛ ሳቅ ነው ያለው። ምክንያቱም ሰይጣን የለም፣ ኃጢአት የለም፣ ተስፋ መቁረጥ በአብ ቀኝ የለም። በቀኙ ሲያስቀምጡ አብሮ አስቀመጠን ተብሎ ተጽፏል። የሚታየው ሲቹዌሽን የምናልፍበት ሁላችንም ብለድ ፕሬሸር ቢሆን ሀይ ኮሎስትሮል፣ ወሬቨር ካንሰርን በሉ ሲፈልጉ ወሬቨር፣ ኤቭሪቲንግ ኢዝ ቴምፖራል የእግዚአብሔር ራስ ምታት አድርገን ካሰብን ተሸውደናል። ዱ ሳምቲንግ፣ አስተካክሎ ጂም ስሩ። ከዛ ውጭ ማበለቃቀስ እንደ ሐዋርያ ጳውሎስ አሞኛል ይሏል ወይን ጠጅን ወርክ ጊዜ ለሂሊ እንኳን ለሆድህ ሕመም ከሆነ ወይም ጠጇን ከመሳ አድርገኝ ልጅ፣ እንዴት ጳውሎስን የመሰለ ሰው እጅን ልጸልኝ እንኳን አይልም። የስጋ ነገር ትልቅ ነገር መስሎ ከሆነ ተሸውደናል። ስ ናቲንግ የእግዚአብሔር አቴንሽን እዛ ላይ አይደለም። የእኛ ነገር ደግሞ መቀየር ሲጀምር የእኛ ነገር መቀየር ሲጀምር የሚታየውን ሳይሆን የማይታየው ማየት ስንጀምር ነው። በሰላም የምኖረው የራሴን ሕይወት አንዳንዴ እንደመስታወት አየዋለሁ። በሰላም የኖርኩባቸው ጊዜያቶች ሁሉ ራሴን ከአብቃኝ ባየሁበት ጊዜ ነው። በስጋ መመላለሴን ማቀው ራሴን በቢል ውስጥ አድርጌ ሳይ የሚገርማቸው፣ አንድ ቀን በምድራዊ ነገር ውስጥ ራሴን ማየት ጀመርኩ። ዋንቲንግ ሊስቱ ዲያደርግ ስለ ሪታይርመንቴ ሁሉ ማሰብ ጀመርኩ። ሪታይርመንት ፕላን አስቤ አላውቅም ነበር፣ አስቤ አላውቅም። ስንት ዓመት እንደምኖርም አላውቅም፣ አስቤ አላውቅም። ስለ ሪታይርመንት ነው እንዲህ። ቆይ እድሜ እኮ እዛው አይቀመጥም። እሺ፣ ቆይ ሪታይርመንት ዘመን መምጣቱ አይቀርም። ምንድነው የሚሆነው ሶሻል ሶሻል ሴኩሪቲ ወስ ሪታየርመንት ፕላን ወስ ዴ ምንድነው ጭንቅላቴን አዞረኝ እሺ በዛ ቢቀጥል ምንድነው የሚኮነው ያ ማለት ሀላፊነት መውሰድ ያለብን እንተው እያልኩ አይደለም ግን ወሽ ማይን ሴት ዱ ወች ሰፖዝ ዱ በምድር ላይ ማድረግ ያለብን በተረፈ ወሽ ማይን ሴት የፈለጋችሁን በሉ ሰክሰስፉልም እንሆን ከስጋ መቁጠር ከጀመርን ከስጋ ራሳችን ማየት ከጀመርን ዩና ጎ ኖዌር ዲፕሬሽን ነው መጨረሻው፣ ሀዘን ነው መጨረሻው። በአብርሃም ቤት እግዚአብሔር የተመሰገነ ይሁን። እግዚአብሔር ስም የቀየረ ስም ቀይሮ አልተወም። ስማቸው ተቀየረ። በእርግጥ ኔም የሚለው ቋንቋ መጠሪያ አይደለም። እውነት እናውራ ከተባለ አብርሃምን አብርሃም ሲል ስለመጠሪያ ስም እንዳታስቡ። ማንነት ነው የተቀየረው። አይዲያ ነው የተቀየረው። አስተሳሰብ ነው የተቀየረው። እግዚአብሔር የተመሰገነ ይሁን። አቋም ነው የተቀየረው። ሬፕቴሽን የተቀየረው፣ ፌም ነው የተቀየረው፣ ክብር ነው የተቀየረው። ነገሮች ተቀያየሩ። እግዚአብሔር የተመሰገነ ይሁን። ምን አለፋችሁ ስብከቶቻችን፣ በተለይ በተለይ ሰባኪዎች ችግር፣ ኢንክሉዲንግ ሚ፣ ማንንም መተቸት አልፈልግም። የሁላችሁ ስብከቶቻችን በየአብያተ ክርስቲያናቱ የፈረንጅ በሉት፣ የጥቁር በሉት፣ የነጩ በሉት፣ ዝም ብላችሁ ዘጠና ፐርሰንት ስጋ ፍለሽ ነው የሚሰበከው። ምእመኑ የተሰበከ ስለሚመስለ ደስ ብሎት ወደ ቤቱ ይመጣል። ማደንዘዣ ተወቅቶ ይገባል። ፍለሽ ስለ ቢል ከተሰበክ ስለ ቢል እኔ ከፓስተር ለምን ሰማለሁ? ፋይናንስ እውቀት ካለ ሰው ለምን አልሰማም? ክሪፕቶ ከረንሲ እንዴት ኢንቨስት ማድረግ እንዳለብኝ ስታክ ማርኬት ለምን አልማርም ውጭ ወጥቼ። ነገር ግን ከዛ ያለፈ ነገር ነው ቸርች ውስጥ የሚሰማው ይሄንን ሁሉ የሚያልፍ ነገር። ይህን አስረስቶ እንድተው ሳይሆን ይሄንንም ራሱ በእውቀት እንድናደርገው የሚል ማለት ነው። ልባችንን የምናሳርፈው በመንፈሳዊ ነገር ላይ ብቻ ነው መንፈሳዊ ነገርን ከመንፈሳዊ ነገር ጋር እያስተያየን መጽሐፍ ቅዱስ ማረፊያው ምኑ ጋ ነው መንፈሳዊ ነገር ልባችንም እናሳርፈው ክብር ለእግዚአብሔር ይሁን አሜን